ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እንደምን ቆያችሁ። ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያም ትላልቅ የጦር መሳሪያዎችን የጫነ መርከብ በኤርትራው የምጽዋ ወደብ ላይ ጭነቱን ማራገፉ ተነገረም። የጦር መርከቡ ጭነቱን ካራገፈ በኋላ ወደ ግብፅ መመለሱም ታውቋል። በዝርዝር የምንመለከተው ጉዳይ ይሆናል። ከየትኛውም ጎረቤታችን ጋር ኤርትራን ጨምሮ የሀገራችንን ጥቅም በማይነካ መንገድ ግንኙነት መፍጠር ይገባናል ሲሉ አቶ እስክንድር ነጋ ገለጹ። አገዛዙ ሚዲያ ላይ ከሚያወረው በቀር መሬት ላይ የተቀየረ ነገር የለም ያሉት የፋኖ አመራሩ ተገደን የገባንበት ነው ያሉትን ጦርነት በፍጥነት ለማጠናቀቅ እየሰራን ነው ሲሉም ተሰምቷል። እናንተም ትሰሙታላችሁም። ግንባሩ በብልጽግና ኃይሎች ላይ ወደ ወታደራዊ ጥቃት ለመሸጋገር ተዘጋጅቻለሁ ያለው አለም ለአንድ ዓመት አካባቢ ሲያደራጃቸው እንደቆዩ የገለጻቸውን ታጣቂዎችን አስተዋውቋል። ወደ እናንተ ይደርሳል። የወይዘሮ አዳነች አቤቤ አስተዳደር አንድን ሰው እስከ 15 ሚሊዮን ብር የሚያስቀጣ ደንብን ተግባራዊ ማድረግ ጀመርም። ቅጣቱ በመንግሥት ቤት ውስጥ ተከራይተው የሚኖሩ የተመረጡ ሰዎች ላይ ያነጣጠረ ነውም ተብሏል። ሌላኛው መረጃችን ነው። ባለፉት አስራ ሁለት ወራት ውስጥ በመላው ዓለም ስልሳ ሰባት ጋዜጠኞች ከስራቸው ጋር በተያያዘ መገደላቸው ተነገረም። እስራኤል ደግሞ በ2025 በርካታ ጋዜጠኞች እንዲገደሉ ጥቃት በማድረስ ቀዳሚዋ ተብላለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ትላልቅ የጦር መሳሪያዎችን የጫነ መርከብ በኤርትራው ምጽዋ ወደብ ላይ ጭነቱን ማራገፉ ተነገረም። የጦር መርከቡ ወደ ግብፅ መመለሱም ታውቋል። ኢሳያስ አፈወርቂና አብይ አህመድ ከተናናቁና ከተጣሉ በኋላም ሁለቱን አገራት በጦርነት ስሜት ውስጥ አድርገው እየገዙ በቀጠሉበት በዚህ ወቅት የጦር መሳሪያ ሸመታና ዝርፊያ ላይም ተሰማርተው ስለመቀጠላቸው ተደጋግሞ የተዘገበ ነው። ባለፈው ዓመት ብልጽግና ከአዘርባጃን ገዝቶ በሁለት መርከቦች ኖ ወደ ኢትዮጵያ ሲያጓጉዞ የነበረውን ተተኳሽ የሻቢያው መንግስት የባህር ኃይሉን አሰማርቶ እንደዘረፈውና መንገድ ላይ እንዳስቀረውም በወቅቱ ተገልጾ ነበር። ይህንን የጦር መሳሪያ ለማስለቀቅ ብርቱ ዲፕሎማሲያዊ ጥረትን ያደረገው ብልጽግና ሳይሳካለት ከቀረ በኋላም ጸረ ኤርትራ ፕሮፓጋንዳዎችን በስፋ ጥፋት እንዲቀጥል አድርጓል። የሻቢው አገዛዝም ከዘረፈው የጦር መሳሪያ በተጨማሪም በእርዳታ የሚያገኘው ትጥቅ እየጨመረለት ስለመሆኑም ይነገራል። ትናንት የተሰማው ዜናም ከቻይና የተነሳና ከባድ መሳሪያዎችን የጫነ መርከብ ምጽዋ ማረፉን የሚገልጽ ነው። በኤርትራው ወደብ ምጽዋ ያረፈው ይሄው መርከብ ምንም እንኳን ከቻይና የተነሳ ቢሆንም ተመልሶ የሄደውና የመጨረሻ መዳረሻውን ያደረገው ግን ግብጽ መሆኑ ታውቋል። የቻይናን ሰንደቅ ዓላማ የሰቀለው ሲኦኤስ ሲኦ ሺፒንግ የተሰኘው መርከብ ምጽዋ ወደብ ላይ የጫኑን ጦር መሳሪያ ማራገፉንም የማሪታይም ትራፊክ አረጋግጧል። የጦር መሳሪያዎቹ የሜካናይዝድ ትጥቆች፣ ተሽከርካሪዎች፣ ብረት ለበሶችና መሰል ወታደራዊ ቁሳቁሶች ሲሆኑ መርከቡ የጫኑን አራግፎ የመጨረሻ መዳረሻ ወደ ሆነችው ግብጽ ተመልሷልም ብሏል ማሪታይም ትራፊክ። ይኸው የጦር መሳሪያ ምጽዋ ላይ ያራገፈው መርከብ የመጨረሻ መዳረሻው በስዊዝ ቦይ አቅራቢያ የሚገኘው የአደባያ ፖርት እንደሚሆንም አስቀምጧል። ባለፈው ህዳር ወርም በተከታታይ ሳምንታት በርካታ ወታደራዊ በረራዎች ወደ ምጽዋ ተደርጓል። ኢሉሽን 62 የተሰኘ የጦር መሳሪያ ጫኝ አውሮፕላንም በዚሁ በምጽዋ መሳሪያዎችን ማራገፉን የበረራ ሁኔታዎችን የሚከታተሉ ተቋማት ማሳወቃቸው አይዘነጋም። በዚሁ ወር ከኢራን መጥቶ የተራገፈውን መሳሪያ ጨምሮ በምጽዋም ባልተለመደ መልኩ ምልልሶች መብዛታቸውን እነዚሁ የመረጃ ምንጮች ያነሳሉ። ከኢራን በተጨማሪም እንደ ቤላሩስ እና ኡዝቤክስታን ካሉ ሀገራት መነሻቸውን ያደረጉ ወታደራዊ በረራዎችም እንዲሁ በወደቡ ተመዝግቧል። አንዳንዶች ይህንን የምጽዋውን ምልልስ ከኢትዮጵያ ጋር የአስመራው መንግስት የገባበትን ውጥረት ተከትሎ የመጣ እንደሆነ ሲገልጹት ይስተዋላል። በሌላ በኩል ደግሞ የሱዳኑን ጦርነት ለመደገፍ የሚላክ ጦር መሳሪያ ነው ያሉትም አልጠፉም። ከየትኛውም ጎረቤታችን ጋር ኤርትራን ጨምሮ የሀገራችንን ጥቅም በማይነካ መንገድ ግንኙነትን መፍጠር ይገባናል ሲሉ አቶ እስክንድር ነጋ ገለጹ። አገዛዙ ሚዲያ ላይ ከሚያስወራው በቀር መሬት ላይ የተቀየረ ነገር የለም ያሉት የፋኖ አመራሩ፣ ተገደን የገባንበት ነው ያሉትን ጦርነት በፍጥነት ለማጠናቀቅ እየሰራን ነው ሲሉም ተሰምቷል። እሳቸው በሚመሩትና አፋህድ በተሰኘው የፋኖ አደረጃጀት ውስጥ የነበሩት ማስረሻ ሰጤም ለብልጽግናው እጅ መስጠታቸውን ተከትሎ ማስተባበያ ለመስጠት ተደጋጋሚ ማብራሪያዎችን እያቀረቡ ናቸው አቶ እስክንድር ነጋም ግለሰቡ ወደ መንግስት የሄደው ከሁለትና ከሶስት የማይልቁ ሰዎችን ይዞ ነው። በዚህ መጠን ለብልጽግና እጅ የሚሰጡ ሰዎች ደግሞ ወትሮም ያሉ ናቸው። አገዛዞ የራሱን ሚሊሻዎችን ከተወሰኑ ሰዎች ጋር እየጨመረም ከሰሞኑ እጅ ሰጡኝ የሚለው መሬት ላይ የተቀየረ ነገር በሌለበት ሁኔታ ነው እያሉ አሁን የተናገሩት ደግሞ ለጀርመን ድምፅ ነው። አሁን ባለው ነባራዊ ሁኔታም ከመንግስት ጋር የመደራደር ፍላጎት የለንም ያሉት አቶ እስክንድር ያለን አማራጭም ራስን መከላከል ነው ያሉትን የትጥቅ ማስቀጠል ብቻ እንደሆነ አመላክተዋል። አቶ እስክንድር ችግሮችን በድርድር ለመፍታት ያላስቻለን መንግስት በተከተለው የአንድ ወገን ፍላጎት ምክንያት ነውም ብለዋል። ከመንግስት ወገን የሚሰማው የድርድር ዜናም ቢሆን ከዓለም አቀፉ ማህበረሰብ የሚመጣ ግፊትና ጫና ውጤት ነው ባይ ናቸው። እናም ጦርነቱን በተሎ መጨረስ አለብን ብለን እየሰራን ነው ሲሉም ገልጸዋል። መሬት ላይ ተለወጠ ነገር ለ የመደራደር እንትን አላማ የመደራደር ፍላጎት በእኛ በኩል አሁን ባለው ተጨባጭ ሁኔታ የለም። ለምን? አሁን እኮ የተከሰተው ነገር በራሱ ቢል ሳድጎ ፍቶ አድርጎ እኮ አቀምጦታል። እኛ ሳንደራደር ተደራደሩ ያለው ይሄ የመደራደርን ጉዳይ የሰላሙን ጉዳይ ለፕሮፓጋንዳ እንደሚፈልገው ማሳያ ነው። ላይ ምንም ማሳያ የለም። በትክክል ለድርድር የተጨነቀ የሚያስብ አገዛዝ ቢሆን ኖረው እንደዚህ አይነት ውሸት ውስጥ ማልገባ ኖሮ። ስለዚህ ይሄ በእኛም ፍላጎት ብቻ ወሰን ነገር አ ያገዛዙ በኩል ራሱ መደራደርና የሰላም አጀንዳ የለም። የዓለም አቀፉ ማህበረሰብ አንቆ ስለያዘው ነገር በድርድር ፍቱ ይህም ነገር በሰላም ፍቱ የሚል ግፊት ስላለበት ለእሱ ምላሽ እንዲሆን ለት ነው የሰላም ና የድርድር ነገር የሚያደሰው እንጂ ልቡ ውስጥ ሚለ ዞሮ ዞሮ በእኛ በኩል መሬት ላይ እያሸንፍን ስለሆነ ልናሸንፍ የሚገባ አገዛዝ መሆኑ ስለምናቅ የመድር አደራጅ ላለ ጊዜው የለን። ሌላኛው ከጣቢያው የቀረበላቸው ጥያቄ ደግሞ ከኤርትራ መንግስትና እንደ ህወሓት ካሉ የውስጥ ኃይሎች ጋር ትሰራላችሁ ወይ የሚለው ነው። ድርጅታቸው ከህወሓት ጋር ግንኙነት እንደሌለውና እንደማይኖረው በማስረዳት ከደረሳቸው አደረጃጀት ከህወሓት ጋር ፈጽሞ አይሰራም በሚል እንደ ምክንያት ያቀረቡት ደግሞ እንደ ወልቃየትና ራያ ካሉ አካባቢዎችና በትግራይ የተፈጸመው ጆኖሳይድ እኛንም ተጠያቂ አድርጎ ፓርቲው ይገልጻል በማለት ነው። ከኤርትራ መንግስት ጋር አላቸው ስለተባለው ግንኙነትም አቶ እስክንድር አስተባብለዋል። የኤርትራ መንግስት ከፋኑ ኃይሎች ጋር አብሮ የመስራት ፍላጎት ያለው እንደማይመስላቸው በመግለጽም ተከላክሏል። ነገር ግን እንደ አስፈላጊነቱ የሀገርን ጥቅም አሳልፎ እስካልሰጠ ድረስ ከኤርትራ ጋር ብቻ ሳይሆን ከተቀሩት የጎረቤት ሀገራት ጋርም አብሮ ተደራጅተው የመስራት ፍላጎት እንዳላቸው ጠቅሰዋል። ምንም አይነት ከኤርትራ መንግስት ጋር ምንም አይነት የተለየ ግንኙነት አልፈጠርንም ነው። እኛ እስከምናውቀው ድረስም ኤርትራውያን በዚህ በኩል ካሉ የፋኖ አደረጃጀቶች ጋር በጣም ቅርብ የሆነ ግንኙነት የመፍጠር ፍላጎት የላቸው። የሀገራችንን ጥቅምና ህልውና አደጋ ላይ በማይጥል መንገድ ከሁሉም የጎረቤት ሀገራት ጋር መነጋገር እንችላለን፣ መነጋገርም ይገባላል፣ ኤርትራን ጨምሮ ማለት ነው። ወይዘሮ አዳነች አቤቤ አንድ ሰው አንድ ነጥብ አምስት ሚሊዮን ብር የሚያስቀጣ ደንብን ተግባራዊ ማድረግ መጀመራቸው ተነገረም። ቅጣቱ በመንግስት ቤት ውስጥ ተከራይቶ የሚኖሩ የተመረጡ ሰዎችን የሚመለከት ነው ተብሏል። ከንቲቧ ያስተላለፉት ትዕዛዝ ተግባራዊ መሆን የጀመረ ሲሆን ከአራት ኪሎ እስከ መርካቶ ያሉና የተመረጡ ነዋሪዎች ቅጣቱን እንዲከፍሉ እየተደረጉ ነው። ነባሩን የአዲስ አበባ ነዋሪ ከቤተመንግስቱ መንግስቱ በአራት ኪሎ ሜትር ራዲየስ ነቅሎ ያባረረው ብልጽግና የተረፉትን የአራት ኪሎ ፒያሳና መርካቶ ዜጎችን በኢኮኖሚ ማዳ ከመሆኑም ብልጽግና በመርካቶ ባሰማራቸው የገቢዎች ቢሮ ሰራተኞቹ ጉቦና ቅጣት ሲሰበስብ መክረሙን የሚያሳይ ዘገባ መስራታችን ይታወሳል። ዘገባውን ተከትሎ ደግሞ የከተማ አስተዳደሩ በሰራተኞቹ ደረት ላይ የሚለጠፍና አሰራራቸውን የሚከታተል ካሜራ አድርጌ ለው ሲል መግለጫ አውጥቶ ነበር። ይህንን መግለጫ ካወጣ በኋላ ግን ብልጽግና ቤት ለቤትና በስራ ቦታዎች በመሄድ እስከ 15 ሚሊዮን ብሬ ቅጣት ወረቀት እየጻፈ በሆኑ ታውቋል። ነዋሪዎች ለጣቢያችን እንደተናገሩት ይህ ቅጣት እየተከበረ ያለው ፍሳሽን ከወንዝ ጋር አገናኝታችኋል በሚል ሲሆን የከንቲባው አስተዳደር እየተገበረ ያለው በደንብ ማስከበር ጽፈት ቤትና በአካባቢው ጥበቃ ነው ተብሏል። ይህ ከአራት ኪሎ እስከ መርካቶ ባለው ቦታ ላይ እየተተገበረ ነው የተባለለት አሰራር የቅጣት ደረሰኙ ላይ አስተዳደራዊ ቅጣት የሚል የሚጻፍበት ሲሆን ቅጣቱም ከ50 ሺህ እስከ 1.5 ሚሊዮን ብር የሚደርስ ነው ተብሏል። ለቤት ባለቤቶች 50 ሺህ ብር፣ ለነጋዴዎችና ና መስል ወገኖች ደግሞ ከ400 ሺህ እስከ 1.5 ሚሊዮን ብር እንዲከፍሉ እየተገደዱም ነው። ቅጣቱ የመንግስት ኮርፖሬሽን የሆነው የኪራይ ቤቶች በንብረትነት የሚያስተዳድራቸውና ለዜጎች የተከራዩትን ቤቶችን የሚመለከት ነው የተባለ ሲሆን በእነዚህ ቤቶች ውስጥ የሚኖርም ሆነ ተከራይቶ ንግድ የሚሰራ ሰው ይኸው ከ50 ሺህ እስከ 1.5 ሚሊዮን የሚለው መመሪያ ይመለከተዋል። ንብረትነቱ የኪራይ ቤቶች የሆነን ቤት የፍሳሽ አወጋገድ በማስመልከት መክፈል የሚገባው ራሱ ኮርፖሬሽኑ ነው የሚል መከራከሪያ ያላቸው ሰዎች ጥያቄን ለመስማት ፍላጎት አለመኖሩንም ነዋሪዎቹ ነግረውናል። በዚህም በግብርና ቀረጥ የተማረረውን የመርካቶ ነጋዴ ዋና ኢላማቸው አድርገው እየሰሩ ነው የሚሉ ዜጎቹ ካለፈው አመት ጀምሮ በገበያ ማዕከሉ የሚካሄደው መንግስት ምርጥቃት እንደቀጠለም ይገልጻሉ። የብልጽግናው አገዛዝ በተያዘው በጀት አመት 60 ቢሊዮን ብር ከቅጣት ለመሰብሰብ ማቀዱን ይፋ ማድረጉ አይዘነጋም። በዘመናዊ ስርዓተ መንግስት ዜጎች ህግና ደ ብ አስከባሪ እንዲሆኑ የሚያደርግን ተግባር መፈጸም የአንድ መንግስት ኃላፊነት ነው። በዚህ ደንብ የሚተላለፉ ህግንም፣ የሚጥሱ መመሪያ የማያከብሩ ዜጎች ቁጥር በዝቶ፣ በዚህ ምክንያትም ዜጎች ለቅጣት የሚከፍሉት ገንዘብ እንዲቀነስ ማድረግ መንግስታዊ ግዴታ ሆኖ በተለያዩ ሀገሮች የሚሰራበትም ነው። በአዲስ አበባ ያለው ብልጽግና ግን ዜጎቹን ሰበብ ፈልጎ በመቅጣት የሚሰበስበው ገንዘብ የሚያሰላ ሆኖ ልዩ ልዩ የቅጣት ደረሰኞችን አዘጋጅቶ ይጠባበቃል። ዘንባባ ተገጭ፣ ሳር ተረገጠ በሚልም በሚሊዮንና በመቶ ሺዎች ሲያስቀጣ የሚታወቁ አገዛዙ አሁን ደግሞ የቤት ውስጥ ፍሳሽን ከወንዝ ጋር ማገናኘት በሚል በሚሊዮን ብሮች የሚያስቀጣ ጥፋት አድርጎታል። ግንባሩ በብልጽግና ኃይሎች ላይ ወደ ወታደራዊ ጥቃት ለመሸጋገር ተዘጋጅቻለሁ አለ። ላለፈው አንድ ዓመት አካባቢ ሲያደራጃቸው እንደቆዩ የገለጻቸውን ታጣቂዎችን ማስተዋውቋል። ሻቢያና ብልጽግና አንዳቸው ሌላኛቸው ላይ ጥቃት እንዲከፍቱ በሚል የተለያዩ ታጣቂ ኃይሎችን መደገፋቸውን ቀጥሏል። እንዲህ ያለው ተግባር በእርግጥ ሻቢያ ለዘመናት የሚታወቅበት ነው። ብልጽግናም ይህንን ተሞክሮን ወስዶ እየሰራ መሆኑ የሚታወቅ ነው። በኢሳያስ ላይ የተነሱ ኃይሎችን የሚደግፍ አገዛዝም ሆኗል ብልጽግና ይህንን ድጋፍ ያገኛሉ በሚል ከሚነገርላቸው ውስጥ ደግሞ የቀይ ባህር ዲሞክራሲያዊ ድርጅት ረሳዶ አንዱ ነው። ጸረ ትግራይና ጸረ ሻዕቢያ እንደዚሁም ጸረ ሶማሌ ክልል ታጣቂዎች የተደራጁበትና የሚንቀሳቀሱበት የአፋር ክልል ውስጥ የሚንቀሳቀሰው ይኸው የቀይ ባህር ዲሞክራሲያዊ ድርጅት ከሳምንታት በፊት ታጣቂዎቹን አሳይቶም ነበር። አሁን ደግሞ ጸረ ብልጽግና የሆነውና በኤርትራ ምድር ውስጥ ዝግጅት ሲያደርግ የቆየው ታጣቂ ኃይል ወደ ጥቃት ለመሸጋገር ተዘጋጅቻለሁ ብሏል። ከወራት በፊት የመከላከያ ሚኒስትሯ አይሻ መሐመድ ናታቸው ወንድም ልጅ የሆኑትና የቀድሞ የአፋር ክልል መንግስት የስራ ኃላፊ የነበሩት ሐጂ ኢብራሂም ታጣቂዎችን ይዘው ወደ ኤርትራ ከተሻገሩ በኋላ የሚቀላቀላቸው ታጣቂ ኃይልን በየጊዜው እየተበራከተ ስለመምጣቱ ሲነገር ሰንብቷል። ራሳቸውን የአፋር ብሔራዊ አንድነት አብዮታዊ ግንባር የሚሉት ኃይሎችም ብልጽግና ላይ ጥቃት ለመክፈት የተዘጋጁ ያሏቸውን ታጣቂዎችን አሳይቷል። ግንባሩ ባወጣው መግለጫ የብልጽግናው አገዛዝ ጦርነት ስትንፋሱ ነውና ውድ የኢትዮጵያ ልጆችን በካኪ ልብስ እየጠቀለለ ወደ ዳ ሜዳ በመሸኘት እናትን ያለ ጧሪ ቀባሪ እያስቀረ ቀጥሏል። በመሆኑም ይህ ጦረኛ አገዛዝ የአብይ አህመድ መንግስትን ለመጣል ጠንካራ ስራዎችን እየሰራን እንገኛለን ብሏል። አሁን ላይ የአፋር ሕዝብና የአፋር መሬትን ቁማር በማስያዝ የጦር ሜዳ ለማድረግ እየሰሩ ናቸው ያላቸውን አቶ አውል አርባና አለቃቸውን አብይ አህመድን ጠቅሶም ክሱን አቅርቧል። ቀጥሎም በአፋር መሬት ውስጥ ያላቸው ሀራ መሬት ወይም ነጻ መሬት በሚል የተደራጃችሁ የትግራይ ሰላም ኃይልንን የምትሉ አባላት የአፋር ክልልን ባስቸኳይ ለቃቸው ሰዎቹ እንድትወጡ እናሳስባለን፣ እያለም መግለጫው ቀጥሏል። የብልጽ ግናው መንግስት እየታገላችሁ ላላችሁ አካላት በሚል ባቀረበው ጥሪ ደግሞ አምባገነን አገዛዞች በየትኛውም ዓለም ላይ እንደወደቁት ሁሉም የብልጽግናው አገዛዝም ይወገዳል። ስለሆነም ይህንን ጊዜውን ለማሳጠር በጋራ ለመስራት ዝግጁ ነን ይላል። ባለፈው አንድ አመት ውስጥ በመላው ዓለም 67 ጋዜጠኞች ከስራቸው ጋር በተያያዘ መገደላቸው ተነገረም በዚሁ አመት በርካታ ጋዜጠኞችን በመግደል ደግሞ እስራኤል ቀዳሚ ናት ተብሏል። ከነዚህ የተገደሉ 67 ጋዜጠኞች መካከል ለግማሽ አክሎ እስራኤል ተጠያቂ መሆኗን የገለጸው የዓለም አቀፉ ድንበር የለሽ የጋዜጠኞች ቡድን ሪፖርተርስ ዊዛውት ቦርደርስ ነው። ቡድኑ ባወጣው ሪፖርቱም ጋዛ በርካታ ጋዜጠኞች የተገደሉባት በመሆን ቀዳሚ መሆኗን ጠቅሷል። የተገደሉ 67 ጋዜጠኞች 29ኙ ፍልስጤማውያን ጋዛ ውስጥ በእስራኤል ኃይሎች ጥቃት መገደላቸውን መጥቀሱንም ኤኤፍፒ ዘግቧል። ባለፈው የፈረንጆች ዓመት 2024 በመላው ዓለም 66 ጋዜጠኞች መገደላቸውን ጠቅሶ ቁጥሩ መጠነኛ ጭማሪ ማሳየቱንም አንስቷል። 29 ጋዜጠኞች የተገደሉባት ጋዛ እጅግ አደገኛ አካባቢ ተብላም ተነስታለች። ዘጠኝ ጋዜጠኞች የተገደሉባት ሜክሲኮ ከጋዛ ቀጥላ በዓለም ለጋዜጠኞች ሁለተኛዋ አደገኛ ሀገር ተብላም ተነስታለች። በርስ በርስ ጦርነት በተዘፈቀችው ሱዳን አራት እንደዚሁም ዩክሬን ውስጥ ደግሞ ሶስት ጋዜጠኞች መገደላቸውን በዘገባው ተመላክቷል። እስካለፈው ሳምንት ድረስ በነበሩት 11 ወራት ደግሞ በመላው ዓለም በ47 ሀገራት 503 ጋዜጠኞች ለእስር መዳረጋቸው ተመላክቷል። ይህን እስር በመፈጸም ከተጠቀሱ ሀገራት መካከል ደግሞ ኢትዮጵያ አንዷ ናት። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።